ሱልጣን አታመልጠኝም ና ና ና ና ሱልጣን ወይኔ ውይ አይ ሱልጣን አረ ከኔ ወስደ የምትበላው የአረፋ ስጋ ስጋ ይሆንልሃል ስጋት ነው የሚሆንብህ ወጣትነቴ ያሮጥኩትን ሩጫ በስተርጅና የቅሌት ሩጫ ሮጥኩኝ። ይበለኝ ይበለኝ። እዳ ቀዳዳ አትል ነበር አያቴ፣ አላህ ይርሐማት አላህ ይርሐማት። እውነቷን ነው። ምን ቅበት ጣርጎኝ ከሱ ከእሱ እንደተበደርኩኝ አሁን ግርም ይለኛል። አንቺ ዘርበኝ፣ እዚህ እንቅፋት አትሁኝ። አንቺ እራስሽ የሆነችው እንቅፋት ወይ፣ አንተ ሰላቢ ነህ፣ የት እንደገባህ እንኳን አይታወቅም። ወይኔ፣ ኧረ ወይኔ! ወይ ይሄንን ሰው እያባረራለሁ አሳድዳለሁ ብዬ እድሜ ልኬን ስሮጥ እሺ፣ ምን ይሻላል ምንድን ነው ማድረገው? እሺ በየትኛው አቅሜ ነው ደግሞ የምሮጠው? እኔም ብሎ እራጭ መንቅብት አደረገኝ። ደግሞ እኮ የሚያሯሩጠኝ አመት በዓል ሲመጣ ይጠብቅና ያሯሩጠኛ አለ ሰፈር ውስጥ ሰፈር ለሰፈር። በቃ ምን አለ ሌላ ጊዜም እንደዚሁ ስፖርት ቢያሰራኝ አሁን አረፋ ደርሷል ብሎ ነው። አረፋው ከፊታችን ነው ደርሷል። ለዛ ነው የሚያባረኝ። አይ ያሲን፣ አላህ የለ እንዳልልህ፣ ሀቅህ አለብኝ። ካንተ ተበድሬ ቅርጥፍ አድርጌ በልቻለሁ። አዎ ሀቅህ አለብኝ። ታዲያ ምን ላድርግ? ሳገኝ ከፍላለሁ። አንተ እኔ መንገድ ለመንገድ ከምታሯሩጥ ምን አለ እስኪ ትንሽ! ብትታገሰኝ እንደው ታገሰኝ እስኪ ትንሽ አይ አይ ሱልጣን አይ ተበድሮ የዛሬ አመት የአረፋ ስጋውን ቅርጥፍ አድርጎ በልቶ አይ አሁን እኔ እሱን ስፈልግ የታባቴ ላግኘው ደግሞ ደሞኮ እንዲህ በዚህ በስተርጅናው እኮ ደግሞ እንዴት እንዴት ሆኖ ምን ውስጥ ገብቶ እንደሚያመልጠኝ እኔ ለራሴ የዓመት በዓል ጎሎብኛል። ቅርጫ ለገባ ነው፣ የት ነው የገባውን? እሺ የት ነው ማገኘው? ወይ መቼስ ሩጥ ብሎኛል። እንግዲህ ልከተለው እንጂ። አቤት አቤት በየትኛው ሰውነቴ አረ፣ ያሲን ሱልጣን የራሴን ስም ያስጠራኛል። ይሄ ምን አይ፣ ትብታም የሆነ ሰውዬ ነው። ያሲንን አይታችሁታል? ሱልጣንን ምን፣ እናንተ ብታዩት አየን አትሉ። አይ፣ ስጋ በላለሁ ብዬ የአረፋ ቅርጫ አስገባለሁ ብዬ፣ እኔ ራሴ ቅርጫ አልሆን ነው ሱልጣን

አለከልከው ምን ሆነህ ነው የምታለከልከው? የምልክ ስፖርት ጀመርክ እንዴ? በዚህ በጠራራ ፀሐይ፣ የማነች ፀሐይ ደግሞ ለስኳርህ ሩጫ ጀመርክ ወይ? ሩጫ መጀመርም ካለብህ ጠዋት ጠዋት ነው እንጂ ስፖርት የሚሰራው በዚህ ጠራራ ፀሐይ ነው እንዴ የምትሮጥ? እንደዚህ ላበላብ እስክትሆን ድረስ ስፖርት ጀመርክ ወይ? ለስኳርህ ሩጫ ጀመርክ ወይ? ምንድን ነው የሚያሯሩጥህ? ያሲን ታውቂያለሽ? አበዳሪው እሱ እያለመች ሰላም አለ ብለሽ ነው? አይ ያሲን፣ አይ ያሲን፣ አይ ማለፊያ መንገድ እኮ አሳጣኝኩ እኔ። እንደውም ይመስለኛል እኔ ስሮጥ አይደለም የኔ ስኳር ሊቀንስ ይቅርና የኔ ስኳርና ደም ብዛት ከፍ እያለ ከፍ እያለ ነው። እሱ እንደውም አሯሯጭ ነው፣ አሯሯጭ የእሱ ስኳርና ደም ግፊት እንዲቀንስለት ብሎ ነው ለእኔ ብር አበድሮ እንዲህ የሚያሯረጠኝ መንገድ ላይ ቆይ ግን አባዬ፣ እስከ መቼ ነው በዚህ መልኩ የምንቀጥለው? ቀጥ ብለን። ምኑ ቀጥ ብለን። ለነገሩ ጋር እንደ ጋር ማውራት እኮ አይቻልም። አይ፣ ቀጥ ብለን ሮጥኩት። ምኑን ቀጥ ብዬ ሮጣለሁ? እንደዚህ ስንት ነው ግን እሱ ሰውዬ? በዚህ ብሄድ፣ በዚያ የለም ብዬ በዛ ዞር ላይ ደግሞ በዚህ ተመልሼ፣ ሴት ደግሞ በዚህ ጋር አገኘዋለሁ። ይሄ ዝሆን የሚያክል ሰውነቱ እንዴት እንደሚታዘዝለት ሁሉ እኮ አላውቅም። ቆይ እሱ ግን ስራ የለውም እንዴ? ስራ የለውም ወይ? ሁላንተን ሳያሯሩጡ የሚውለው ስራ፣ ስራ ይሰራ ነበረ መሰለኝ አለው እንጂ ነጋዴ አይደለም እንዴ? እሱ ታዲያ ምን አለ ነጋዴ ከሆነ? ለአንዴን ኮምፒተውን። አይ ምንም፣ እዚሁ ከራሴ ጋር ነው የማወራው። ምን አልሽኝ ከራሴ ጋ ነው ራስ እኔ ምን አደረኩ ደግሞ ቶ መጀመሪያ ግን ትንሽ ይሄ ያው እህትሽ ሰሞኑን ገንዘብ ልካለሁ ብላል እሷ ትላክና ከብላለሁ አባዬ እሱ እንደሆነ ሀኪም አዞለታል አባዬ ታማሚ ነው የደም ብዛት ነው የደም ግፊት ታማሚ ነው አሉ ስለዚህ፣ እሱ መሮጥ አለበት፣ ስፖርት መስራት አለበት። እኔ ለማንም አበድሮ ማያውቀውን እሱ ለእኔ አበድሮ ወዶ መስሎሻል። ስማኝ አባዬ እ ስሜነ ውሃ ላምጣለት፣ ትታጠባለህ። ውሃ ምን ሊያርግልኝ እንዴ? ላበላ ሆነሃል እኮ እሱ ሰውነትህን፣ ወይ ጉዳብ እና እንደዚህ ላበላ ሆነ። ልትቀመጥ ነው? ታጠብ እንጂ። ግድ የለሽም። የማያስጨንቅ ነገር አያስጨንቅሽ። እሺ ይልቅ አሁን ይኸውልሽ፣ ይሄ ስልክሽን እንደው እረፍት ሰጠሽው። ይሄ ስልክሽን ይዘሽ ዝም ብለሽ እንደው የጎረጎርሽ ጊዜሽን ከምታሳልፊ አንድ ሁለት አስር ይልኛው ምንድን ነው አ ምንድን ነው አዎ፣ ጎበስ እንደዛ ነው የሚጠየቀው። ምንድን ነው ላልሽኝ እህትሽ ጋር አ ምትልኪው ነገር አለ እንደዚሁ እንዳለው ላበላብ እንደዚህ እንደሆንኩኝ ፎቶ ታነሽኝና ልጄ ጋር ትልክልኛለሽ። እሄ አው ጭንቀቴን ስቃይ ያለውበትን መከራ ትየው ትየው ጭንቀቴን ስቃይ ያለውበትን መከራ ትየው። ቋላቻ ጋብቻ እንዳለ ሁሉ ያለ ዕድሜ ሩጫ አለ ብለሽ ይገረ አባትሽ በዕዳ ተይዞ እንደዚህ ዘጥ ዘጥ እያለ እየሮጠ ነው የሚውለው። አበዳሪው ቀኑ ሙሉ ያባረረው ነው የሚውለው። አባትሽ ነብስና ስጋው ልትላቀቅ ነው፣ በእዳ ተይዞ። ይሄው እንደምታዩ ይህን ፎቶ ያነሳሁት እዳ ፈርቶ እየሮጠ እንደገባ ወዲያውኑ ነው። ፎቶ አንስቼ የላኩልሽ በይና፣ ፎቶ አንሻት ማስረጃ ይሆናል። ለአቤት አይደርግ ጎበዝ፣ ቆይ አባቶች በጠራራ ፀሐይ ስፖርት ጀምሯል። ካበዳሪው ለመሻሽ ብዬ ነው አንስቼ የምልክላት። ቆይ ቆይ ቆይ፣ ለምን ማን ይፈልጋል? አይደለም ስማኝ፣ ከዚህ በፊት ገንዘብ ልካለህ ነበር አይደለ? ብድር ባልከው ጉዳይ ላይ እንድትካፍል ገንዘብ ልካለህ ነበር። እንዴትም ሆነ እንዴትም ገንዘቡን እንዴት እንዳጠፋው ባላውቅም ግን እንዴትም ሆነ እንዴትም ገንዘቡን እንዳጠፋው ባላውቅም ግን እህቴ ገንዘብ ልካልህ ነበር። አሁን ምን ብዬ ነው እስቲ ያንን ገንዘብ እንኳን የላከችውን እንትን ሳይል ፎቶ አንስቼ ምልክላት። ያ ገንዘብ ያልሽው ስንት ቦታ ሆነ፣ ስንት ነገር ተገዛበት። ይህ ቴሌቪዥን የተገዛው በሱ ገንዘብ አይደለም እንዴ? ያሉ ሰሞን ስትበይ የነበረው ስጋ በምን የተገዛ ይመስልሻል? ሰው እንዴት እዳውን ሳይከፍል ስጋ ለመብራት ይሯሯጣል ታዲያ ስልክ እየጠራ ነው። አሎ፣ ሄሎ፣ ሰላም። አቤት፣ ማናል? ጅልኖት? ማን ነው የሚሳደበው? ጅልኖት አብ ዳርክ ይሆናል ወይ? የአንድ ነገር በይው። እኔ እየተሰማኝ አይደለም። ጅት ሄላ ደህና ነኝ። አልሐምዱሊላ። ማን ልበል? አዎ ትንሽ እኮ ሰሚራ ማለት እህቴ። ምን ነበር? ምን ፈልገች ነው? የምርሽን ነው እህቴ። መልዕክት ካል ይከፍልሃል። ሰሞኑን ይከፍልሃል። የምርሽ ነው? እሺ፣ ችግር የለውም። ይቻላል እንዴ? በጣም ብቻ ልከፍለው ነው። እና እሺ እሺ በቃ ችግር የለውም። ነይ ደውይልኝ፣ በማንኛውም ሰዓት ወጥቼ እቀበልሻለሁ። እሺ አንቺ ይከፈላል፣ ይከፈላል። ያለ አባቴ አታጨንቀው። አትዩም እንዴ? እንደዛ አይደለም። የእህቴ ጓደኛ ናት የደወለችው። ጉደኛ ጉደኛማ ጉደኛ ሰውዬ ነው። አኡዝ ቢላህ ሚን ሸይጣን ወጅ አባዬ አዳምጠኝ፣ ጉደኛ ሰው የለም እንደ ጉደኛ። አዳምጠኝ አባዬ። ጉደኛ ቃል ነው የሰጠሽ? ጉደኛ ይፈላ። የእህቴ ጓደኛ ነው ያልኩት፣ ጉደኛ አላልኩም። ጓደኛ እህቴ፣ ከውጭ። የልጄ? አዎ። ምን ሆነች? ምን ሆነች? ምንም አልሆነችም። ቆይ ተረጋጋ፣ ምንም አልሆነችም። እህ ከውጭ በጓደኛዋ በኩል መልዕክት ልካ ነው ለእኛ ለበዓል ብላ መልክት ልካ ነው ብር ልካ ነው መሰለኛ አባዬ ፉሉስ አዎ ፉሉስ ላከች አዎ ታዲያ እንደዛ ትም ነው መጀመሪያ ብዬ ነበር አልহামዱሊላ አልহামዱሊላ አሁን ታዲያ ዘጥ ዘጥ እያልክ መሮጡን ተውና እንደፈለክ ተዝናናበት ሰፈሩን አትኝም እንዴ ታዲያ አልኩህ እንግዲህ ታዲያ መጀመሪያ ከሆነ እንደዛ ነው ማለት ያለብሽ እኔ ደሙ ማ አንዶ ኮ ሪጅና አይዞ ደስታውንም አዘኑንም አንችለው ሁሉ ነገር ደስታው ሲመጣ እንዴም ፈነጥዛለን ስንል አቀማችን እዛው ይዘናል አልহামዱሊላ እንደፈለግን አሁን አይዳይ ይከፈላል አይደለም ታዲያም ችግር አለው እና ምን አለች ነገ መጣለው ብላለች በጋ በጋ ድረስ ለምን ትጠብቃለች ነገ ነገ ነገ። አዎ፣ በጣም ጥሩ። በጣም እንግዲያውስ፣ ፋታ አትስጫት። ስልኳ ላይ ደጋግመሽ ደዊ። እንዴት ዋልሽ? እንዴት አደርሽ? እንዴት አመሸሽ? ምግብ መብላቷንም ጠይቂያት። እሺ፣ ጠይቂያት። እሺ። ጎበዝ ጎበዝ ጎበዝ።

መፍቻ ስጠኝ። እኔ ቴሌቪዥን መግፈቻ፣ የሆነ መግፈቻ? መፍቻ ነው ያልኩት። መፍቻ የበር ነው። ወይኔ! እዳ ይሄን እስከፍለኝ አልቻልክም። እኔ ቴሌቪዥኑን ወስጄ ፈትቼ ወስጄ በቃ እዳው በዛ ይጣጣል፣ ይጠጣል ቴሌቪዥኑ ይሰራል። ወይኔ ወይኔ! ልጄ የለችም። እንዴት ነው የምንግባባው? ልጄ የለችም። ልጄ ልጅ እንጠራት ቴሌቪዥኑን ወስጄ የተበደልከውን ብድር በዛ ይጣጣል። ለብድሩ ቴሌቪዥኑ ሄድ። አዎ፣ አይ፣ እንደዛ አይሆንም። አላህን ፍሩ። ለምንድን ነው ነገ? ወይ ደግሞ ተነጎዳ ልጄ ብር ትልካለች። እኔ አልሰማም፣ አልሰማም፣ አልሰማም። ትልካለች። መፍቻ ስጠኝ፣ መፍቻ ስጠኝ። እኔ መፍቻ እሱን አልሰማም። በቃ እስከዛሬ ታግሻለሁ። የበላህበትን አመት ሙሉ ሳትከፍል ይሄው እስከዛሬ አንተስ እንደው አይከብድህም እንዴ ምኑ በልተህ ሳትከፍል እስካሁን ቆየህ እኮ የት ነው የበላ ነው በልተሃል እንዲያብረን ላአላ አምና የአረፋ ቤቴ ስጋ የለም ስጋ ማስገባበት ብር ስጠኝ አልከኝ ሰጠው አረፋውን በልተህ ጨርሰህ ስታበቃ ሁሉ ነገር እንትን ካለ በኋላ ብሬ ልትመልስልኝ ፈቃደኛ አደለህም እሺ የቴሌቪዥኑ አሁን እዚህ ቆይ እኔ ትንሽ ቀን ብቻ እቺ ሁለት ቀን ሶስት ቀን እኔ አልታገስም አልታ እኔም ራሴ ኮ አሁን መንገድ ላይ እንደዚህ ዘጥ ዘጥ እያሉ መሮጡን ስፈልጌ ነው። እዳየን መክፈል እኔ ፈልጋለሁ፣ ልጅ ግን የላከችው ገንዘብ ገና አልደረሰም። እሱ ሲደርስ ነገ ይመጣል ተብሏል ወይ ነገ ካልሆነ ደሞ ተነገ ወዲያ ብሩ ይመጣል። ብሩን እከፍላለሁኝ እንጂ እኔ ደምና ስኳሬ ከፍ እያለ ነው። እኔ መሮጥ አልፈልግም። በየሰፈሩ እሰማለሁ። አትጮህ፣ ቀስ ብለህ ተናገር። እንዴ? ምን አልከኝ? አይሰማም ወይ? የእኔ በደምብ ይሰማል እንጂ አላልኩም። ምን? ቀስ ብለህ ለእኔ ይሰማል። ቀስ ብለህ ንገረኝ። እኔ ለአንተ ስጮህ እኔ ራሱ እኮ እንዳንተ። በቃ ተወው። በቃ ለማንኛውም ይኸውልህ እኔ እችን ሁለት ቀን እጠብቅሃለሁ። ሁለት ቀን አይደል ያልከኝ? ሁለት ቀን ውስጥ አምጥተህ ብሬን ትሰጠኛለህ። እምቢ ካልክ ቴሌቪዥን እወስዳለሁ። እዚህ ቤት ውስጥ ብቃ አይቀረግኝ። ነግሬሃለሁ፣ ጨርሻለሁ። ሁለት ወር ነው ምንድን ነው ያለው? ሁለት ሰው ሁለት ሰው ምን ይሰራል? አንድ ሰው ብቻ ትሸክሞ እኮ መሄድ ይችላል። ወፍራም አይደለህ? እንደ አንተ ቴሌቪዥን መሸከም አቅቶ ሆኖ ይ ው